ደንበኞቹን በታማኝነትና በትጋት በማገልገል ስሙ ሁሌም የሚነሳ ተቋም ነው፣ የኢትዮጵያ ንግድ ባንክ። ከ80 ዓመታት በላይ ኢትዮጵያና ኢትዮጵያውያንን በማገልገል ላይ ያለው ይኸው ግዙፍ ተቋም በየወቅቱ ለማስመዘገባቸው ስኬቶች ደንበኞቼ ቁልፍ መሰረቶቼ ናቸው ይላል። እናም በአገልግሎት ጥራት የደንበኞችን እርካታ ለማረጋገጥ ሁሌም በትጋት ይሰራል። ከዚህ ባለፈም ከደንበኞቹ ጋር ያለውን ግንኙነት የሚያጠናክርበትን መንገድ ይከታተላል። ባንኩ የአንድ ወር ቆይታ የነበረው የደንበኞች አገልግሎት ወር ማክበሩ ለዚህ አይነተኛ ማሳያ ነው። የደንበኞች አገልግሎት ወር ባንካችን ያለውን እምቅ አገልግሎት ሰጭነት አቅም የሚያሳይበት የባንካችን ሰራተኞችና የስራ ኃላፊዎች ለዘላቂ የደንበኞች እርካታ በላቀ የሥነ ምግባር ልዕልና እና በተሻለ የደንበኛ አያያዝ ለመስራት የሥራ መንፈሳችንን አድሰን የምንንቀሳቀስበት ይሆናል። አቶ ኃይለ ኢየሱስ በቀለ በኢትዮጵያ ንግድ ባንክ የደንበኞች አገልግሎት ምክትል ፕሬዚዳንት ናቸው። ከ45 ሚሊዮን በላይ ደንበኞች ያሉት የኢትዮጵያ ንግድ ባንክ የደንበኞች አገልግሎት ወርን ማክበር ያስፈለገው ከደንበኞቹ ጋር ያለውን ቤተሰባዊ ቅርበት ለማጠናከር እንዲሁም ሰራተኞቹም የአገልጋይነት መንፈሳቸውን ይበልጥ እንዲጠናከር በማሰብ መሆኑን ይገልጻሉ። ደንበኞቻችን የስኬቶቻችን መሰረት መሆናቸው እንዲሁም ደግሞ ያለንን ለደንበኞች አገልግሎት መሻሻል ያለንን ቁርጠኝነት ለመግለጽና እንግዲህ፣ የደንበኞች የላቀ አገልግሎት ለባንካችን ዘርቄታዊ ስኬት መሰረት መሆኑን እውቅና ለመስጠትና ከደንበኛ ጋር ፍለፊት ደንበኛ የሚያገለግሉ ግንባር ቀደም ሰራተኞቻችን፣ እንዲሁም ደግሞ ከጀርባ ሆነው ድጋፍ የሚሰጡ አጠቃላይ ሰራተኞቻችን እና ማኔጅመንቱ በአጠቃላይ ተበረታተው ደግሞ እንዲሰሩ እነሱንም አመስግነን ለማበረታታት ብለን ያሰብ ነው። ባንኩ የአንድ ወር ቆይታ በነበረው የደንበኞች አገልግሎት ወር በመላ ሀገሪቱ ከሚገኙ ደንበኞቹ ጋር የውይይት መድረኮች ነበሩት። በእነዚህ የውይይት መድረኮች ደንበኞች ባንኩ ቢያስተካክላቸው ብለው ያመኑባቸውን ሀሳቦች በየአካባቢያቸው ተዘዋውረው ከእነዚህ ደንበኞች ጋር ውይይት ስላደረጉ የባንኩ ከፍተኛ የስራ ኃላፊዎች አቅርበዋል። ሰራተኞቻችን የመኖሪያ ቤት በብድር እንዲሰጥልን ትልቅ ያው ያለን እንቅስቃሴ ከንግድ ባንክ ጋር ነውና ይሄንን እንዲጠቀሙ በሚል ጥያቄ አቅርበን ምላሽ አላያገኘ ነው። የሰራተኛ ብድር ቀደም ብሎ በነበረው ሁኔታ ኮንዲሽኖቻችን ታይት ናቸው። አሁን በተወሰነ ደረጃ ላላ ለማድረግ እያሰብን ነው። ግን ላላ ስናደርግ ድሮ በነበረው በ7 ፐርሰንት እናበድራለን ማለት ነው። ኢንተረስት ሬቷን ትንሽ ከፍ አድርገን ግን ሞር ሰው ከቨር ለማድረግ እቅድ ይዘናል። ከዛ ባለፈ ፐርሰናል ሎን፣ የሃውሲንግ ሎን ለአፕሮቫል ነው እናገኛለን ብለን እንጠብቃለን። አይኤፍቢ ላይ ሎንግ ተርም ፋይናንስ ለማድረግ ምን ያህል ነው ዝግጅቱ? ባንኩ እዛ ላይ ፎከስ አድርጎ ቢሰራበት የተሻለ ነው። ምክንያቱም ወደ አይኤፍቢ የገባ ከስተመር ተመልሶ ወደ ኮንቬንሽናል ሊመጣ አይችልም፣ የምርጫ ጉዳይ ስለሆነ ያንን ማሽነሪ፣ የሚሆን ረዥም ጊዜ ሊያመርት የሚችል ማሽነሪ፣ የተለያዩ ፊክስድ አሴቶችን ለመስራት አኳየር ለማድረግ አሁን ባንኩ የሚያቀርባቸው እኔ ካልተሳሳትኩ በስተቀር ማክሲመም የአምስት ዓመት ሊሆን ነው እያቀረበ ያለው በአይፍቢና ይሄ ምን ያህል ይታሰብበታል፣ ባንኩ ውስጥ እንዴት ያየዋል? በዚህ ስድስት ወር ውስጥ ተቀማጭ የሰበሰብነው ወደ 36 ቢሊዮን ብድር ደግሞ 34 ቢሊዮን ሰትናል። ይሄ ብሔራዊ ባንክ ባስቀመጠው ስርዓት መሰረት አርባ የአጠቃላይ ባንኩ ከሚሰጠው ብድር አርባ ፐርሰንቱ የአጭር ጊዜ ብድር የአንድ ዓመት ብድር ነው መሆን ያለበት ይላል ህጉ አርባ ፐርሰንቱ ደግሞ የመካከለኛ አጭር ጊዜ የሚባለው አንድ ዓመት ነው። መካከለኛ የሚባለው እስከ አምስት ዓመት ነው። ሃያ ፐርሰንቱ ነው የሎንግ ተርም ብድር የሚባለው። ስለዚህ የዚህ በአርባ አርባ ሃያ ህግ የአጭር ጊዜ መካከለኛና፣ የረጅም ጊዜን የብድር ስርዓትን ተከትለን ነው የምንሰጠው በዛም ተከትለን ደግሞ ምንሰበስበው የ2016 ፐርፎርማንስ አሁን ደግሞ የፈርስት ሁለቱ ኮርተሮች ፐርፎርማንስ የብዙዎቹ የመንግስት የልማት ድርጅቶቻችን ሰብሲዳሪዎቻችን የሚያሳየው የማክሮ ሪፎርሙን አብዞርብ አድርጎ ትልቅ የሆነ ለውጥ እየታየ እንደሆነ ነው። በተለይ እዚህ ላይ በጣም ያስደሰተንና ያኮራን ነገር ለሁሉም የመንግስት የልማት ድርጅቶች የነገር ነው፣ ሲቢኢ ብቸኛው የዶላር ሰጪ አካል አይደለም፣ ከገበያውም ሄዳችሁ ፈልጉ የሚል ዳይሬክሽን ነበር የሰጠናቸው። በጣም በሚገርም ሁኔታ ብዙዎቹ ዶላር እንፈልጋለን በቃ ሌላ ቦታ እንሄዳለን ብሎ የነበሩት መጨረሻ ለአንድ ያደረጉት ሲቢኢ ነው። ምክንያቱም ፋሲሊቲውም ሰፖርቱም ስለተገኘ ይሄ ኢንካሬጅ የሚደረግ ነው፣ የሚቀጠል ያለበት ነው። በሲቢኢም በኩል ደግሞ ብዙዎቹ ያላቸው ዲማንድ ክሪቲካል ለሆኑ ፕሮጀክቶች፣ አስፈላጊ ለሆኑ ፕሮጀክቶች ዞሮ ዞሮ ትርፉ የመንግስትን የደፊሲት ፊናንስ የሚያሟላ ከመሆኑ አንጻር በዛ እይታ ተጨማሪ ድጋፍ የሚያስፈልጋቸውን እሱን ሰፖርት ማድረግ ያስፈልጋል። እንዲህ ያሉ የውይይት መድረኮች ይበልጥ ተቀራርቦ ለመስራት አመቺ መንገዶችን ከመፍጠራቸው ባሻገር ባንኩ የሚከተላቸውን እንዲሁም በአዲስ መልክ ያቀረባቸውን አገልግሎቶች ለደንበኞች ለማሳወቅ አመቺ መንገድን የፈጠሩ መድረኮች እንደነበሩ የባንኩ የስራ ኃላፊዎች ለዝግጅት ክፍላችን ገልጸውልናል። ደንበኞቹ ላይ የውጭ ምንዛሬ ሪፎርሙ ምን ኢምፓክት አምጥቷል፣ ባንኩ ባንኩንን ምን ቁመና ላይ አስቀምጦታል የሚለውን ነገር በደንብ ለማወቅ እና ደንበኞች ያላቸውን ሀሳብ የሪፎርሙ ከሪፎርሙ ጋር ተያይዞ ባንኩ የተቀየረባቸውን ሁኔታዎች ደንበኞችን ወርዶ ለማገልገል የውጭ ምንዛሪ ምንጩን ለማስፋት እንዲሁም ደግሞ የውጭ ምንዛሪ አቅርቦቱንም ለማሳደግ እያለ እያደረገ ያለው ጥረት ምን ደረጃ ላይ እንዳለ የምናይበት ምላሽም ነው። ረዥም መንገድ ነው የመጣ ነው እና በጉዟችን ደግሞ የሚጎሉን ነገሮች ይኖራሉ። ጥሩ ጥሩ ነገሮችም እንዳሉ የሚጎሉን ነገሮች አሉ። ደንበኞቻችን በደንበኞቻችን እይታ የኢትዮጵያ ንግድ ባንክ ምን ይመስላል? አገልግሎቱ ምን ያጎደል ነው? ምን እናስተካክል? የሚለውን በርካታ ግብአቶችን ነው ያገኘ ነው ያ ያገኘን በርካታ ግብአት ባንኩ ራሱን ፈትሾ ገምግሞ በሚቀጥሉት ስትራቴጂ ግብአት አድርጎ ይጠቀምበታል። ትልቅ ግብአት ነው ያገኘነው። ትልቅ አስተዋጽኦ አድርጓል። የውይይት መድረኮቹ በጣም ገንቢ እና አንደኛ፣ ደንበኞቻችንም ስለ ባንኩ ጥሩ ግንዛቤ ያገኙበት፣ ባንኩም ደግሞ ከእነሱ ባገኘው ግብአት ያሻሽላቸው ውስጡ ሊሰራባቸው ሊፈትሽ የሚገባ ጉዳዮችን በዝርዝር ያገኘበት እንደነበረ ማየት ይቻላል። የፕሮግራሞቹ ተሳታፊ ደንበኞችም ባንኩ በዚህ መልኩ ከደንበኞች ጋር የሚያቀራርበው ስራ መስራቱ እንዳስደስታቸው ነው የገለጹልን። ያሉንን ጥያቄዎች እኛም ይዘን ቀርበናል። ሌሎችም እንደዛው እኛም ማናቃቸውን ይዘው ቀርበዋል። በመድረኩ ላይ በውይይቱ መድረኩ ላይ ማለት ነው። ሁሉንም መልስ ሰጥተውበታል። አብዛኛውን ጥሩ ተሞክሮ ነው ብዬ አስባለሁ። ህዝቡ በጣም ደስ ብሎታል። እንደዚህ ይሄ ለዛሬ ብቻ ሳይሆን ቀጣይ መወር ደግሞ ጥሎ የሰራን ደግሞ መቀጠል አለብን በምል እነሱም ደስተኛ ናቸው። እኛም በጣም ደስ ብሎናል። የውነቱ ከሆነ ንግድ ባንክ ቤታችን ነው፣ አጋዣችን ነው፣ አጋራችን ነው። ለወደፊቱ ያለ ስጋት ከዚህ ባንክ ጋር አብረን መቀጠል እንድንችል ሰፊ የሆነ ኮንፊደንስ እንድንፈጥር አድርጎናል። ከከስተመሮቹ ጋር እንዲህ አይነት መሰል የሆኑ መድረኮችን እየተዘጋጁ በየጊዜው እንደዚህ አይነት ውይይቶች ቢቀጥሉ ጥሩ ነው ብዬ አስባለሁ። የኢትዮጵያ ንግድ ባንክ የደንበኞቹ አገልግሎት ወርን ሲያከብር የባንኩ ከፍተኛ የስራ ኃላፊዎች ደንበኞችን ከማወያየት ባለፈ በተለያዩ ቅርንጫፎች በመዘዋወር የአገልግሎት አሰጣጥን የመመልከት እንዲሁም ሊጠናከሩ አሊያም ሊሻሻሉ በሚገባቸው አሰራሮች ዙሪያ ላይ ከደንበኞች አስተያየት ሰብስበዋል። ወሩን በማስመልከትም ደንበኞችን ለማበረታታት በማሰብ በፖስ የክፍያ መፈጸሚያ ማሽን የሚገበያዩ ደንበኞችን እጣ በማውጣት ለእያንዳንዳቸው የአስር ሺህ ብር የማበረታቻ ሽልማት የማበረከት ስራ ተከናውኖ ነበር። የባንኩን ያለፈው አመታት ታሪክ የሚዘክርና አሁን ባንኩ ያለበትን ሁኔታ የሚያውሳ አውደ ርዕይም የደንበኞች ወር አከባበር መርሃ ግብር አንዱ አካል ነበር። ባንካችን ከየት ተነስቶ የደረሰ የሚለውን በደንብ ያሳየንበትና በጣም ደካማ ከሆነ ሪከርድ ወደ ዲጂታል ያለፈበትን ሁኔታ ያሳየንበት ነው ያለው በዚህ መካከል ደግሞ እንጠቀምባቸው የነበሩ እንደ ቼክ ማተሚያ እንደ ሬዲዮ ኮሚኒኬሽን የምናካሄድባቸው የተለያዩ የማሳለጫ ስራዎችን የምናሳልጥባቸው መንገዶች የታዩበት ሁኔታ እና እንደዚሁም ደግሞ የቀድሞ ብሮች፣ ሳንቲሞች ቀድሞ በምን በምን እንጠቀማለን የሚለውን ለማሳየት የተለያዩ አይነት ኮይኖች በተለያየ ዘመን ውስጥ የነበሩትን ያሳየንበት ወቅት እንደነበረ ለመግለጽ ተሞክሯል። በጣም ቆንጆ ነው፣ ምክንያቱም አሁን ላይ ያለው ጀኔሬሽን ቀድሞ ከምን ተነስቶ እዚህ ጋር ደረሰ የሚለውን ለማሳየት ፕላስ ደግሞ የአሁኑ ጀኔሬሽን እንደዚህም ተሰርቷል እንዲህ የሚለውን ለማስታወስና በቀጣይ ደግሞ ምን መሰራት አለበት፣ ምን ቀዳዳዎች ይቀሩናል ለመድፈን እንግዲህ የኢትዮጵያ ንግድ ባንክ እንደሚታወቀው በጣም ዘርፈ ብዙ ስራዎች እንደሚሰራ ይታወቃል። ይህንን ደግሞ በቀጣይ ለሚቀጥለው ትውልድ እንዴት ማድረግ አለብን የሚለውንም የሚያሳየው ሆኖ ነው የተገኘው። የኢትዮጵያ ንግድ ባንክ የደንበኞች ቀንን ለአንድ ወር ያክል ቢያከብርም ሁሉም ወራቶች ለባንኩ አንድ ናቸውእና ከደንበኞች ጋር የሚያስተሳስሩ ኩነቶች የባንኩ የሁልጊዜም ተግባሩ ናቸው። ደንበኛ ሁልጊዜ፣ በእያንዳንዱ ቀን ደንበኛ ደንበኛ ነው። በእያንዳንዱ ቀን ደግሞ ለደንበኛ አገልግሎት እንሰጣለን እና በየዕለቱ ደግሞ እኛ የምንሰራቸው ደንበኞች አገልግሎት ሲያገኙ ዲጂታሊ ፊድባክ እንዲሰጡን የአስተያየታቸውን እንዲሰጡን ካገኙት አገልግሎት ጊዜ በተለይ በሞባይል ባንካቸው ላይ ከሚያገኙት ደረሰኝ ጋር አብሮ አስተያየታቸው እንዲሰጡ ይጠየቃል እና ያንን መሰረት አድርገው በርካታ ደንበኞች አስተያየት ይሰጡናል። እዚህ ቅርንጫፍ እንዲስገለገል እንደዚህ አጋጥሞ ነበር፣ እንደዚህ የሚል በየቀኑ ይሰጡናል። ያንን ሰብሰብ በየሳምንቱ እንደ ማኔጅመንት እናያለን። ምንድን ነው የተሰጡት አስተያየቶች፣ ምንድን ደንበኞቻችን ያጋጠማቸው ተግዳሮቶች፣ ችግሮች፣ አለንጆች የሚለውን እናያለን። የኢትዮጵያ ንግድ ባንክ ከደንበኞቹ ጋር ያለውን ቤተሰባዊ ትስስር ለማጠናከር ከሚሰጠው አገልግሎት በተጨማሪ መጠሪያውም የኢትዮጵያ ንግድ ባንክ ነውና ለኢትዮጵያ ምጣኔ ሀብት እድገት አጋዥ በሆኑና ማህበራዊ መስተጋብርን በሚያጠናክሩ መስኮች ላይ የገንዘብ ድጋፍ በማድረግ ለደንበኞችም ሆነ ለሀገሪቱ አለኝታነቱን እያስመሰከረ ይገኛል። ባንኩ ባለፉት አምስት ዓመታት ወደ ኋላም ሄደን ትን ብናይ ከሶስት ቢሊዮን ብር በላይ ወጪ አድርጎ የተለያዩ ማህበራዊ ስራዎችን እንደሰራ በዝርዝር ማየት ይቻላል። ለምሳሌ አሁን በቅርቡ በሚደረጉ እንኳን ባለው የዚህ የመቅዶኒያ እንትን መርዳት ላይ ባለፈው አመት፣ በየአመቱ ቀላል የማይባል ድጋፍ እናደርጋለን። ሌሎችም እንዲሁ ሁማኒታሪያን የሆነ ስራ የሚሰሩ ተቋማት ጋር በጋራ እንሰራለን። አሁን እየሰራን ያለ ነው። በቅርቡ እንግዲህ እናጠናቀቃለን ብለን ያለ ነው። በሁሉም ክልሎች የጀመርናቸው የክሊኒክ የጤና ጣቢያ ግንባታዎች አሉ። እነሱን ወደ አራት የሚሆኑትን በአራቱ ክልሎች አጠናቀን አስረክበናል። የሚቀርቡ ወደ አምስት የሚሆኑ አሉ። እነሱን በቅርቡ በዚህ በጀት ዓመት አጠናቀን ለማስረከብ እየሰራን ያለ ነው። ስለዚህ በርካታ ማህበራዊ ስራዎችም እንሰራለን። የኢትዮጵያ ንግድ ባንክ የስኬቱ ምንጭ የሆኑትን ደንበኞችን በመያዝ የሀገሪቱን የባንክ አገልግሎት ዘርፍ ለማሳደግ በትጋት መሥራቱን ይቀጥላል።